ሰላም ሰላም የዩቲዩብ ቻናል ተከታታዮች፣ በዛሬው እለት ማሳያችሁ እንደዚህ ያሉ ሻርኮች የተለያዩ ቪዲዮዎችን እንዴት እንደምትሰሩ ካፕካት ኤአይን ተጠቅማችሁ እንዴት አድርጋችሁ እንደዚህ ያሉ ቪዲዮዎችን በተለያየ መንገድ መስራት የምችሉት፣ ስለ አርቲፊሻል ኢንቴሊጀንስ መስራት ትችላላችሁ። ስለ ኔቸር፣ ስለ ኳቴቨር የፈለጋችሁትን ኢንስትራክሽን በመስጠት በቀላሉ እንዴት አድርጋችሁ ቪዲዮዎችን መስራት እንደሚችሉ አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጥታ እንዴት እንደሚሰራ መጀመሪያ ካፕካትን ያው ዳውንሎድ ማድረጋችሁን አትርሱ። ስለዚህ እንደዚህ ያሉትን በቀላሉ ኢንስትራክሽኖችን በመስጠት መጀመር ትችላላችሁ። ከዛ ወደዚህ እንገባለን። ለምሳሌ ካፕካትን ዳውንሎድ እናደርጋለን። ያው ሳይንፕ ማድረጋችሁን አትረሱ። ከዛ ይሄ ኤአይ ቪዲዮ ሜከር የሚለውን ክሊክ እናደርጋለን። ከዛም በኋላ ኢንስትራክሽኖችን ወይም ስክሪፕት እንዲጽፍልን እናደርጋለን ማለት ነው፣ ካፕካትን ማለት ነው። ስለዚህ ካፕካት ላይ ተጠቅመን ቀጥታ ቪዲዮዎችን ሰርተን ወደ ዩቲዩብ ቻናል አፕሎድ ማድረግ እንችላለን። ለቲክቶክ መጠቀም እንችላለን። ኦኬ መጣል አሁን ያን ክሊክ ስናደርገው ኒው ፕሮጀክት የሚለውን ነው። እንግዲህ እዚህ ጋር ኢንስታንት ኤአይ ቪዲዮዎች አሉ ብሬን ስቶርሚንግ፣ እንደዚህ ያሉ አቫተሮች አሉ ማች የሚደረጉ። ስለዚህ የተለያየ ፊቸርስ አሉ፣ እና እኛ ግን አሁን የምንፈልገው ቀጥታ ኒው ፕሮጀክት ነው የምንለው። ይህንን ክሊክ አድርገን ስክሪፕት እንጽፋለን። መጀመሪያ ስክሪፕት እና እኛ በምንሰጠው መሰረት ካፍካት ጀነሬት ያደርግልናል። እዚህ ጋር ስክሪፕት ካላችሁ እዚህ ጋር ኢንተር ማለት ትችላላችሁ። ግን እዚህ ጋር አዲስ እኛ ጀነሬት እንድናደርግ እንፈልጋለን። ለምሳሌ ስለምንድን ነው የምንፈልገው? ስለ አርቲፊሻል ኢንቴሊጀንት ከሆነ አርቲፊሻል ኢንቴሊጀንት በተለያየ ቦታ ላይ ምን ስራ እንደሚያከናውን ቶፒክ ማድረግ እችላለሁ። ለምሳሌ እኔ ስለ ሻርክ ፋክትስ ሰባዎት ሻርክ ስልበል ፋክትስ አባውት ሻርክስ እንላለን። ከዛ እዚህ ጋር ኪ ፖይንቶችን እናስቀምጣለን። አሁን ቶፒካችን አብዛኛው ሻርክ ነው ስለ የአይ ጀነሬት ማድረግ በተለይ አርቲፊሻል ኢንቴሊጀንስ ዛሬ በጣም አሜዚንግ የሆነ ስራዎችን እየሰራ ስለሆነ በነዛ ላይ መስራት ትችላላችሁ። ኮማንድ መስጠት ነው እዚህ ጋር ትእዛዝ ነው፣ እዚህ ጋር ቶፒክ፣ እዚህ ጋር ኪ ፖይንቶች ምን ምን ኮንሲደር አድርግልን ልትሉ ትችላላችሁ። ለምሳሌ ስለ ሻርኮች ከሆነ ጊሚ ኦሰም ፋክትስ አባውት ስለ ስኔክስ ትችላላችሁ። የተለያዩ እንትኖችን አሁን እኛ ግን የፈለግነው ሻርኮችን መስራት ስለ ኔቸርስ ስለሆነ እነዚህን ቀጥታ አፕሎድ በማድረግ መስራት እንችላለን ማለት ነው። እዚህ ከፌስት እናደርገዋለን። አሁን ይህ የመጣ ምንድን ነው ያለው ክሪኤት አን ኤንጌጂንግ ቪዲዮ ቤዝድ ኦን ፋይቭ ኢንተረስቲንግ ሻር ፋክትስ ኢንክሉድ ዘ ታይገር ሻርክ፣ ብሉ ሻርክ፣ ቡልስ ሻርክ፣ ሀመድ ሄድ ሻርክ፣ ግሬት ኋይት ሻርክ ል ሻርክ የሚለውን ነው። ስለዚህ ኢንስትራክሽን እንሰጠዋለን። ስለእነዚህ ፋክት ጻፍልን ነው እያለው ያለው። ርዕሳችን ያ ፋክት ስለ ሻርኮች ነው። ስለ ኤአይ ከሆነ ደግሞ ኤአይን ፋክት አባውት ኤአይ ማለት ትችላላችሁ። ከዛም በኋላ በሄልዝ ሴክተር ላይ በኤጁኬሽን ላይ በኢንተርቴንመንት ላይ ብላችሁ ደግሞ ሌላውን ብትገቡ፣ ስለ ስኔኮች ከሆነ ስኔክ የተለያየ ስኔክ ይሄ ፓይተን ካሁን የተለያዩ የስኔክ ዘሬዎችን ስለ እነሱ ቪዲዮ ስራልን ካላችሁ በደንብ አይነት አድርጎ ሊሰጣችሁ ይችላል። እና እነዚህም ቪዲዮዎች በመጫን አዳዲስ ዱሬሽኑ ዋን ሚኒት፣ ስሪ ሚኒት፣ ፋይቭ ሚኒት፣ ቴን ሚኒት እኛ ለጊዜ ሶስት ሚኒት ነው የምንፈልገው። ሞር ሪኳየርመንት ወይም ሚክ ራይቲንግ ስታይል ዚቃ አዲሽናል ፊቸር እንሰጠዋለን። ተጨማሪ ምን ትእዛዝ እንሰጠዋለን? ሜክ ሹር ችኛዋን በጣም ኢንጌጂንግ እንዲሆን በጣም አትራክቲቭ ሳቢ እንዲሆን የመጀመሪያ አስር ደቂቃዎቹ አስር ሰከንዶቹ ሳቢ እንዲሆኑ የሚል ፊቸሮችን እንሰጣለን ማለት ነው። ስለዚህ የምንሰጠው አሁን ይሄ አምስት ኢንተረስቲንግ ሻርክ አይነቶችን ነው የሰጠ ነው። እዚህ ጋር ደግሞ ተጨማሪ ምንድነው የመጀመሪያ አስር ደቂቃው ሳቢና የሰውን አቴንሽን እንዲስቡ አድርግልን ነው የሚያለው። ስለዚህ ቀጥታ ክሬት እንለዋለን። ክሬት ስንለው ስክሪፕት መጻፍ ይጀምራል ማለት ነው። ስለዚህ ስለ እነዚህ ሻርኮች ይጽፍልናል ማለት ነው። እና ዲድ ዩ ኖ እየጻፈ ነው። ስክሪፕት እያዘጋጀ ነው። ስለዚህ ከተለያየ ነገር አግኝቶ ይሄ AI ነው ጀነሬት የሚያደርገው። እናንተ ደግሞ ስለ አርቲፊሻል ኢንተለጀንስ መጻፍ ትችላላችሁ ቀጥታ ፕሮምቶችን በማዘጋጀት። አሁን አዘጋጅቶልናል። ስለዚህ ይሄንን ተጠቀምልኝ እንለዋለን፣ ዩዝ እንለዋለን። ከዛም በኋላ ሴን እንሄዳለን። እዚህ ጋር ከሄድን በኋላ ቮይስ እንዲያዘጋጅልን ነው። ቮይስን ዊኪ የሚለውን መርጠናል። ይህወም ሪንግ ይ ቨርስ በቃ ይሄኛውን እንፈልጋለን። የፈለጋችሁ ገርሎችን ሌላዎችንም እዚህ ውስጥ አሉ። ግን እኛ አፕላይ እንለዋለን ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ፣ ስክሪፕቶችን ያዘጋጅላችሁ። መጀመሪያ ስክሪፕት ነው የሚዘጋጀው፣ ጽሑፎች ይዘጋጃሉ። ከዛም በኋላ ቪዲዮውን ደግሞ እንደገና በዚህ ጽሑፍ መነሻነት ያዘጋጃሉ። ትንሽ ጠብቁት። ቮይስ ኦቨር ሲያደርግ ትንሽ ደቂቃ ይፈልጋል። እዚህ ጋ ይታያችሁም ይሆናል እንጂ ሲክስ ሚኒት ሜቴክ ሲክስ ሚኒት እያለ ነው። ለምን ሁሉም ላይ የዚህን ልጅ ድምፅ፣ የዚህን ሰውዬው ወይም ልጁን ድምፅ አፕላይ አድርግልን ያልነው። ስለዚህ በራሱ ጊዜ ደግሞ እዚህ ጋ ይመጣል። አሁን እየመጣ ነው። ቮይስ ክሬትል ብሏል።

ኤአይ ሚዲያ ነው የሚለው ይሄ ራሱ ኤአይ ጀነሬት እንዲያደርግልን እንፈልጋለን ሚዲያዎችን። ቀጥሎ ማች ዮር ሚዲያ የራሳችሁ ቪዲዮ ካላችሁ የራሳችሁ አፕሎድ አድርጉት ነው የሚለው። እኛ ግን ከማች ከራሱ ከካፕካት ስቶክ ውስጥ ማች እንዲያደርግልን እንፈልጋለን ቪዲዮዎችን ማለት ነው። ስለዚህ ማች ካለው በኋላ ከስቶክ ያገናኘዋል ማለት ነው። አሁን እስክሪፕቱን ከተንቀሳቃሽ ፊልም አሳዎች ሻርኮች ለሻርኮች። ስለዚህ ትንሽ ደቂቃ ጠብቁ እያለ ነው። እንጠብቀዋለን። ጠብቁ። አሁን ወደ ሚዲያ እንገባለን። ወደ ሚዲያ፣ ወደ ኤለመንት እንገባለን። ኤለመንቱ ምንድነው? ያው ጽሁፎችን ጎልድ እንዲያደርግልን ምናምን አፕላይ እንዲሆን ሴሌክት እናደርጋለን። ይሄን ሴሌክት ካደረግ ነው በኋላ ከዛ አሁን ክሬት አድርጓል። ይሄንን ኦልሬዲ ጨፈታ፣ ከዛ ሙዚክ ኤሌመንትን ካስገባን በኋላ ሙዚክን ደግሞ ከፈለግን፣ ሙዚክ ምን አይነት ትፈልጋላችሁ? ዋርም ነው ሂሊንግ ለምሳሌ ኦሽን፣ ያው ብዙ ጊዜ ሂሊንግ ጋር ይገናኛል። ቆንጆ የሆነ ፒስፉል የሆነ ከንትኑ ጋር የሚሄድ ያው ከዚህ ጋር ጥሩ የሆነ ሙዚቅ አዳርግ እንለዋለን ማለት ነው። ከዛ ፋይናሊ ምን እናደርጋለን? ኤዲት ማድረግ ከተፈለገ እዚህ ጋር መሄድ እንችላለን። ኤክስፖርት እናደርጋለን ማለት ነው። ኤክስፖርት አድርገን ሴቭ ማድረግ አለብን።

መስራት ትችላላችሁም። ለዛሬ አመሰግናለሁ።